ገድልና ድርሳንን ስናነሳ አንዳንዶቹ ወንጌልን አይሰብኩም ይሉናል። ወንጌል ካልተሰበከ ገድለ ሰማያታት እንዴት ተጻፈ? ታምረ ሰማያት እንዴት ተጻፈ? ድርሳነ ቅዱሳን እንዴት ተጻፈ? ጻፈ እንደው ምን የሚደንቀይ? ገድል ካልተጻፈ ድርሳን ካልተጻፈ ታምር ካልተጻፈ ወንጌል አልተሰበከም ማለት አይቀድምም? ወገኖች ብዙ ዓላማው ምንድን ነው ብላችሁ የጠየቃችሁ እንደሆነ አንደኛ ዓላማው ጸወን ሚዲያ አምባ መጠጊያ ጠበት ነው። የጉዞ ዓላማ ምንድን ነው? በተለይ መንፈሳዊ ጉዞ ዓላማው ምንድን ነው? ምንስ ጥቅም አለው? በጉዞ የምናገኘው በረከትስ ምንድን ነው? ጥያቄና ከተጓዡስ ከጉዞ በፊት ከጉዞ በኋላ እና በጉዞ ሰዓት ምን ይጠበቃል የሚል የተወደዳችሁ ሊቃውንት ቤተ ክርስቲያን እንዲሁም በዚህ ፕሮግራም ተሳታፊ የሆናችሁ አባቶች እናቶች እህቶች በለው ለባህሪ ባያሉ በእግዚአብሔር ስም እንደምንሰነበታችሁ እንደምን አላችሁ እንደምን እስቆያችሁ ሰው የመሆናችን ትልቁ ዓላማ ይኸው ነው። ሰው ከተፈጠረላት ዓላማ አንዱ የብሱንም ባህሩንም እያየ የራሱን ተፈጥሮም እየገመገመ ዋና ዓላማው የእግዚአብሔር ስሙን ቀድሶ ክብሩን ወርሶ እንዲኖር ሲሆን፣ ሌላው ደግሞ እንደዚሁ በየብስም በባህርም እግዚአብሔር በሥነ ፍጥረት በየብስ ያሉትን በባህርም ውስጥ ያሉትን ፍጥረታት እያየ ይህንን የፈጠረ እግዚአብሔር ምን ይደንቅ፣ ምን ይረቅ እያለ በእውነት ማሰብ ማድነቅ፣ አንዱ ከተፈጠረበት ዓላማ አንዱ እሱ ነው። ምክንያቱም አንክሮ አለ ተዘክሮም አለ እና ዛሬ በእውነት በዚህ ቦታ የብሱ በያለንበት የምንኖርበት አካባቢ የብስ ነው። አሁን ደግሞ በባህር ሆነን በእውነት እግዚአብሔር ጥበብ ሰጥቶ በባህር ሁሉ እንድንጓዝ ፈቅዶ ለሰው ምን ጥበብ መስጠቱን ማድነቅ አንድ ነገር ነው። እንዲያው ጥያቄውን ከመጠየቂያ በፊት ማለት ከማቅረብ በፊት እናንተን አንድ ጥያቄ ልጠይቃችሁ። አዎ ቅዱስ ጴጥሮስ የማቴዎስ ወንጌል ምዕራፍ 14 ቁጥር 28 ላይ አንድ ያቀረበው ጥያቄ ነበረ። በባህር ላይ እየተጓዙ ባሉበት ሰዓት ላይ ሕዝቡን መናውን አበርክቶ በሁለት አሳና በአምስት እንጀራ ካጠገበ በኋላ ያው ሕዝቡ በየብስ ሲጓዝ ደቀ መዛሙርቱን ግን እናንተ በባህር ሂዱ ብሎ፣ ምሸት ነበር ጨለማ ነበርና እየተጓዙ እያሉ መጨረሻ ላይ አምላካችን እግዚአብሔርን አየው ይላል ቅዱስ ጴጥሮስ ሲመጣ አየው። ግን መጀመሪያ ላይ እርሱ መሆኑን አላወቁም ነበረ። መንፈስ መስሏቸው ፈሩ፣ ደነገጡ ይላል በየብ ሲያሰቃየን የነበር ጋኔን ደሞ በባህር መጣ ብለው ይላል እና ነገር ግን የእናንተን መጠየቅ የፈለጉት ቅዱስ ጴጥሮስ መቼም ፈጣን ነውና በባህር እየተጓዘ ኢየሱስ ክርስቶስን አየው አየና ምን አለው እመሰ አንተ እዘዘኒ እሁር እንተ ዲበማይ አንተ እስከ ሆንክ በባህሩ ላይ እንደ እልስ እንድጓዝ ዘንድ አዝዘኝ አለው ምንድን ነው ያለው እስቲ በሉ አንተ እስከ ሆንክ በሉ በባህሩ እንድጓዝ ፍቀድልኝ። እናደርገዋለን። በባህር መርከቡ ላይ ወርደን እንደ ቅዱስ ጴጥሮስ መጓዝ እንችል ይሆን? ራሳችሁን ፈትኑ። በእውነት አንዳንዶቻችን ካለን ህጸጸ እምነት አንጻር አይደለም እንደ ቅዱስ ጴጥሮስ በውሃ ላይ ለመጓዝ ልንጠይቅ ቀርቶ በዚህ መርከብ ስለመጓዛችንም በእውነት እግዚአብሔር ስለፈቀደልን አሁንም ስሙ ለዘላለም የተመሰገነ ይሁን። እንደው ይህ የእምነት መጠናችንን እንድትገመግቡ ነው፣ እንድንገመግም ይህን ያህል ቅዱሳን ፍጹም እምነት ኑሯቸው። አይ አንተ ከሆንክማ አንተን እያየው በአካልም በህሊና የም አለ በአካልም እያየውህ ነው። አንተ እስከሆንክ ወደ አንተ እንዲመጣ በባህሉ ላይ እንድጓዝ አዘዘኝ። አዎ፣ በእግዚአብሔር መታዘዝ መልካም ነው። እሱ አዝዞ መቼም መጥፎ ነገር የለምና፣ ቅዱስ ጴጥሮስ በባሕሩ ላይ እንዲሄድ ፈቀደ። ማለት ለመነው ፈቀደለት፣ ሄዶ ነበር። ግን ጥቂት ደግሞ እንደሄደ እርሱን ማየት ትቶ ጎንና ጎኑን ማየት ሲጀምር መስመጥ ጀመረ። እኛም ከእግዚአብሔር እይታ ውጭ ስንሆን ዓለሙ በሞገድ ያጣድፈናል፣ ብዙ ችግር ይደርስብናልና ወደ እግዚአብሔር እየተመለከትን ወደ መስቀሉ እያየን ከፈተና እንድን ዘንድ እንድንጸና እግዚአብሔር ከኛ ጋር ይሁን። መልካም። እንግዲህ ወደ ታዘዝኩት መልስ እንድሰጥ ልግባ። የጉዞ ዓላማ ምንድን ነው? ጉዞ ምንድን ነው? ከጉዞውስ ምን ይገኛል? ጥቅሙ፣ ዓላማው የሚል ጥያቄ ነው የቀረበ። እንግዲህ እንደው ይህንስ ብዙዎቻችሁ ለዚህ ጥያቄ ያው መቼም እንደው በአንድ ሰው እንዲነገር ካልፈለጋችሁ በስተቀር በሀገር ውስጥም በውጭም የተጓዛችሁ ትኖራላችሁና ከእኛስ እናንተ ተሻሉ ነበር። የሆነ ሆኖ ግን ከቅዱሳት መካናት አንፃርና ከዓለማዊው የአገር ይወቅ ጉዞ ብዙ አንጻር ለይተን መናገር እንፈልጋለን። ብዙዎቻችን የከረምነው አገር ይወቅ ዓለም ይወቅ በሚል ከሰፈር ከመንደር በወጣና ባልተሻለ ጉዞ በሄድንበት ነገር ሁሉ የተሻለ ማድነቅ የተሻለ ኑሮ የተሻለ ውሎ ማግኘት ሊሆን ይችላል አገርህን እወቅ የሚባለው። በእርግጥ አገርህን ማወቅም ትልቅ ነገር ነው። እኛ ሀገራችንን አናውቅም። መቼም አባቱን አያውቅ አያቱን ይናፍቅ እንደሚባለው እዚህ ተቀምጠን ሀገራችንን፣ የራሳችንን ቀበሌ፣ የራሳችንን ወረዳ የቀበሌያችን የራሳችን ቀበሌ እንኳ ስያሜው ማን ይባላል የተሰየመበትስ ዓላማ ምንድን ነው ብዬ እዚህ ያላችሁ በሙሉ መቼም የተወለዳችሁ ከሀገር ከምድር ነውና የተወለዳችሁበትን ሀገር ትርጉሙን ምን ያህል ህዝብ አለ እንዴት ነው አካባቢው አየር ንብረቱ ተፈጥሯዊ ባህሪው መግቦቱ በአጠቃላይ ብትጠየቁ መቼም የቀበሌያችሁን አጠቃላይ ስነ ባህሪ እናውቃለን ብዬ አልገምትም ከእኔም ጀምሮ ይህ ራሱ በመጀመሪያ በአንደኛው ዙሩን የመልስ ከምንሰጥበት አገር ሊወቅ ዓለማዊውን የሆነ ታሪክን ከማወቅ ተፈጥሮን ከማድነቅ አንጻር ምን ያህል ክፍተት እንዳለብን ምን ሳልጠቁም አላልፍም። ፈረንጆች ናቸው እኮ ስለእኛ ሀገር የሚያውቁ የውጭ የባዕድ አገር ሰዎች ናቸው። ታሪካችንም የተጻፈው እንደምታውቁት በውጭው ዓለም ሰው ነው። እንግዲህ ለዘመኑ የጸሐፍት ጥረት ይኑርብን። እኛም ሀገራችንን ጠንቅቀን ያለማወቅም ድክመት አንጻር ብዙ ታሪክ ተዛብቶ የተጻፈ አገራችንን እኛ ለማወቅ ካለን አናሳ ፍላጎት በሌሎቹ ነው። ስለዚህ አገርህን እወቅ ከሚለው ጉዞ ይህኛው ይለያል። መንፈሳዊ ይዘት ያለው እምንሄድባቸው መካናት ቅዱሳት መካናት ናቸው። ጉዞአችን ዓላማ ያለውና የተቀደሰ ሆኖ የምንሄድበት የድበት ቦታ የተቀደሰ የቃል ኪዳን ቦታ ነው። ከዚህ አንጻር ይሄ ጉዞ ዓላማው ምንድነው ብላችሁ የጠየቃችሁ እንደሆነ አንደኛ ዓላማው ቅዱሳን መካናትን በደንብ አውቀን ቅዱስ ያሬድ የተናገረው አንድ ነገር አለ። ስለ ቤተ ክርስቲያን ስለ ቅዱሳን መካናትና አድባራት ተያያዥነት ያለው ምስጢር አለው ምንድን ያላት ቤተ ክርስቲያንን፣ ኦድኩዋ ርኢክዋ አይመርክዋ አፍቀር ክዋ አለ። ምንድን ያለው ዞርኳት አለ። መዞር አንዷን ቤተ ክርስቲያንን መዞር ይቻላል በሥርዓት እንድን ዞር የሚያዝ ሥርዓት ስላለ እርሱ ግን እንዲነግረን የፈለገው ምስጢሯን ፈለጉ መረመርኩ አ እበይክዋ ከመዞር ብዙ በመንፈስ ቅዱስ መዋግድ ውስጥ ገብቼ ከመፈለግም አንፃር ወጥቼ ደግሞ አው አየኋት ነው ያለ። በይዘትም በቅርፅም እርሱ አይቷታል። በሰማይ ያለችውን ቤተክርስቲያንም አይቷል። ምድራዊቱንም አይቷታል። መላእክት ያነጋግሩት ስለነበረ ቅዱስ ያሬድ ዞርኳት፣ አለ አገኛት፣ አያት። ከዛ በኋላ አእመርክዋ፣ አወቅኋት አለ። ማን እንደሆነች ማወቅ ወደደና ፈልጎ አገኘ፣ አያት፣ አወቃት። ካወቃት በኋላ አፍቀርክዋ፣ እስከ ሞት ወደዳት። እኛም ጉዟችን ዞረን እግራውን ቀኙን አስሰን የምንሄድበትን ቦታ ታሪኩን ጠይቀን፣ የጻድቁን በረከት ለማግኘት የሰማይቱን በረከት ለማግኘት ማን እንደሆነ ሄደን ገድሉን አስነብበን ታሪኩን ሁሉን ነገር ተረድተን ከዛ ከጻድቁ በረከቱን እናገኛለን። ምክንያቱም በህሊናም በአካልም ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ወስየተ ጻድቅ ይነስ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ጻድቁን በጻድቁ ስም ነብዩን በነብዩ ስም ሰማይቱን በሰማይቱ ስም የተቀበለ ያንን የነብዩን የጻድቁን ክብር ያገኛል ተብሎ እንደተጻፈ፣ እኛ በህሊና ሄደን የሰማይቱን የቅዱሳኑን የደናግሉን ያለውን ቦታ በረገጥን ቁጥር በረከት አለው። የተቀደሰ ቦታ ነው። የቃል ኪዳን ቦታ ነው። በተገባው ቃል ኪዳን መሰረት መጥቶ ቦታህን የረገጠ፣ ስምህን የጠራ ቃል ኪዳንህን ያከበረ ቦታህን መጥቶ የጎበኘ ተብሎ በገድሉ በድርሳኑ በተአምሩ ተጽፏል። ወገኖች ገድልና ድርሳንን ስናነሳ አንዳንዶቹ ወንጌልን አይሰብኩም ይሉናል። ወንጌል ካልተሰበከ ገድለ ሰማዕታት እንዴት ተጻፈ? ተአምረ ሰማዕታት እንዴት ተጻፈ? ድርሳነ ቅዱሳን እንዴት ተጻፈ? እንዴ! ወንጌል ስለተሰበከላቸው ዓለሙን ንቀው ስለተጋደሉ የእነሱ ገድል ተጻፈ። እንደው ምን የሚደንቀይ? ገድል ካልተጻፈ ድርሳን ካልተጻፈ ተአምር ካልተጻፈ ወንጌል አልተሰበከም ማለት አይቀድምም ወገኖች? ወንጌል ስለተሰበከ ነው ገድል የተጻፈ፣ ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ የተጻፈ። ቅዱስ ጊዮርጊስ የከበረ ገናና ቤተሰብ ያለው ለጋ ወጣት ሲሆን ምን ተበቆ ለሰብ ለእመ ኩሎ ዓለም ረባ ወነፍሶ ሀጉለ ሰው ዓለሙን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል? የሚለው ስለተሰበከለት ምን ያደርግልኛል ብሎ ያንን ምን ያህል ተጋድሎ በሀያላን ነገስታት መካከል? እንዘይብል አነ ክርስቲያናዊ ጋሃደ እኔ ክርስቲያን ነኝ ብሎ በነዱዲያን ወስፊት አስፈርዶን ቃል በመናገር ሳያፍር ስለተናገረ ያንን ሁሉ መከራና ስቃይ ተቀብሎ ገድል ስለተጻፈለት ገድሉን እናነባለን። ታዲያ ወንጌል አይደለም ምንጩ? ወንጌል አይደለም። ይሄ የምንሄድበት ቅዱሳት መካናትም የወንጌል አገልግሎት የተፈጸመባቸው ወንጌል ተሰብኮ ከወንጌል ውጤት የተገኙ መካናትና እና አድባራት ናቸው። ወንጌል ሳይሰበክ ማዶ እነዚህ ምን ሄድባቸው መካናት እና አድባራት ወይም እኛ በየአካባቢያችን ምን ተክላቸው አብያተ ክርስቲያናት የአያ መጋጫ የእንስሳት መዋያ ነበሩ እኮ ከተቀደሱ ከከበሩ በኋላ፣ በምስጢራት ክንውን ከከበሩ በኋላ አድነ እንስሳት ሊገቡ እናንተ የሰራችሁ ጨዋዎች እንኳን አትገቡባቸውም። ያን ያህል ይከብራሉ ወገኖች። ይህም የወንጌል አገልግሎት ውጤት ነው። ስለዚህ የምንሄድበት ቦታ የዚህ ሁሉ ድምር ውጤት ተከናውኖ የጻድቁን የሰማዕቱን ክብር እንድታገኙት ትሄዳላችሁ። እየሄድንም ነው፣ እንደርሳለን። የምንሄድበትን የሰማዕቱን ቦታ ደርሰን እንማጸናለን፣ ክብሩን እናገኛለን። አዎ ስለዚህ ሄደን የምንፈጽማቸው ተግባራት ስለት መሳል ምን ማለት ነው ብለው አንድ ሰው በአንድ ወቅት ሲጠይቁ ትዝ ይለኛል። አንዱ ከጉዛችን አንዱ፣ አዎ ቅዱስ እስጢፋኖስ፣ ቅዱስ ቂርቆስ፣ ሌሎች ምን ሄድባቸው መካናት ካሉ እነ የዛሬ ዓመትም እስከዚህ ሰዓት አድርሰህ የአንተን ቦታ መጥተን ለመርገጥ በተሰጠህ የመልጃ ፈቃድ የቅዱሳን ድርሻ ታላቅ ነውና የተሰጠ ድርሻ አንጻር ደግሞ አንዱ እኛን መጠበቅ ማማለድ ነውና እነሆ የዛሬ ዓመት በቸር ብታደርሰን ለምን ልመና በአምላክ ፊት ቀርቦ ጊዜው መልካም ሆኖ ሰላም አግኝተን ብንደርስ የዛሬ ዓመት እንመጣለን ብሎ መሳል አንድ የጉዞ አንድ አካል ነው። ይገርማቸዋል። ይሄ ነው የቅዱሳን ስራ። ከአንድ ተጓዥ የሚጠበቀው ነገር ሄዶ በቦታው ላይ ጸሎት ማድረስ በሙና በጽሙና በቦታው ላይ ሆኖ ያንን ገድለ ቅዱሳንና ቦታውን ማድነቅ፣ የሚሰጥ ትምህርት ካለ ስርዓቱን መጠንቀቅ ያስፈልጋል። አላያግን ወገኖች መክፈልት ሲሉ መቅሰፍት አለ ይላሉ አበው። አንዳንድ ጊዜ ወደዛ ቦታ ሄደን በረከትን እናገኝ ዘንድ ሄደን የማይገባ ስራ ሰርተን ቦታውን እንዳለማዊው ቅድም እንዳልኋቸው እንዳገር ህንወቅ አይነት የዓለማዊውን ቦታ ከመንደር ከሰፈር ጥለን የመጣነውን ነገር ይዘን እየመጣን መካናት መጽሐፈ ገነት ወይም ደግሞ ዜና አበው መካን ይቀድሶ ለሰብ ሰብ ይቀድሶ ለመካን መካን ሰውን ያከብረዋል ይቀድሰዋል፣ ማለት አሁን የምንሄድበት የሰማይቱ የጻድቁ ቦታ እኛን ይቀድሳል። ቅድም እንዳልኋችሁ ተሰጧቸዋላ አላ ቃል ኪዳን ታላቁ ጥበበኛው ንጉሥ ሰሎሞን መጽሐፈ ነገሥት ምዕራፍ አንድ ቁጥር ይቅርታ፣ ምዕራፍ ስምንት ቁጥር አንድ ጀምሮ ሙሉ ምዕራፉ ቤተ መቅደሱን ካሰራ በኋላ እስከ ዓለም ፍጻሜ ስለሚተከሉት አብያተ ክርስቲያናት እግዚአብሔር የገባለት ቃል ኪዳን ቢኖር በዚያ ተካቷል። ይገርማቸዋል። ጥበበኛው ሶሎሞን ስለ ቅዱሳት መካናትና አድባራት በዛ በመጽሐፈ ነገሥት ምዕራፍ ስምንት ቁጥር 1 ጀምሮ እስከ መጨረሻው የተናገረው ለእግዚአብሔር ያቀረበው በዚህ ቦታ እግዚአብሔር ለሰዎች ምን ማድረግ እንዳለበት ሙሉውን አነበበ። እግዚአብሔር ደግሞ እዛው ነገሥት አንደኛው ነገሥት ዘጠኝ ሶስት ላይ አዎ ሶሎሞን ሆይ አለው፣ እነሆ ልመናህን ተቀብያለሁ የሰራኸውን ቤተ መቅደስ ቀድሸዋለሁ። በዚህ በቀደስኩት ቤተ መቅደስም አይኔም ልቤም በዚያ ላይ ነው አለ። አያቱ የእግዚአብሔር አሁን ልቡ አይኑ ይወሰናል። የእግዚአብሔር አይን ወደ ቀኝ ነው ወደ ግራ ነው ወደ ሰሜን ነው ወደ ደቡብ አይባልም። ነገር ግን ምን ያህል በተቀደሰው ቦታ ላይ እግዚአብሔር እኛን ለመባረክ እኛ ምን እናቀርበውን ጸሎትና መስዋዕት አጠቃላይ ምህላችንን ጸሎታችንን ለመቀበል በዚያ ቦታ ላይ የገባልንን ቃል ኪዳን ሲያረጋግጥልን እና ስለ ቦታው ቅዱስ መሆን ያንን ይነግረናልና የጉዟችን ዓላማ በእውነት ከዚህ የሚዘል አይሆንም። እናንተም ስለምታውቁት ሂዳችሁ ስለምታደርጉት ነገር ብዙ ነገር ስላለ እኔ ዓላማው በረከትን ለማግኘት ቦታውንም ለማወቅ የቦታውንም ታሪክ ጠንቅቆ ለልጆቻችን ነገ ለማስረከብ ማወቅ ስላለብን ነው። ታሪክ በቅብብሎች ትውፊት በቅብብሎች ስለሆነ ትውልድ ያለፈበት ይሄ ነው። ነገር ግን ስንሄድ በእውነት ምዕመናን፣ ቅድም ነገርኋችሁ፣ እኔ መክፈልት ሲሉ መቅሰፍት እንዳይሆን እኔ ማየው በእውነት እኔ ብዙ ቦታዎችን ጎብኝቻለሁ ከብዙ ባለሀብቶች ጋር ነገር ግን የሰፈሩንና የመንደሩን ይዘው ሂደው በየቦታው ከዚህ ከሰፈር ያለው ድንኳን ተተክሎ ፍራሽ ተዘርግቶ እንደው ጮማና ድግስ ፈክቶ እዛ ላይ የሚታየው ዛሬኛ ነው። ባይጋብዘንም ብዙዎቻችሁ ምትቃወሙ እና ሄዳችሁ በጽሙና ከእግዚአብሔር ጋር ተገናኝታችሁ የሄዳችሁበት ጻድቅ ከሆነ የጻድቁን ክብር፣ ሰማይት ከሆነ ሰማይቱን ክብር፣ ደናግል ከሆኑ የደናግሉን ክብር እንድታገኙ እንጂ እዛም ሂደን በእውነት ለመናገር ለመዝናናትና ቀሪ ጊዜያችንን ለማሳለፍ ከሆነ ይሄ ቅድም ያልኋችሁ ቦታ ይቀድሶ ሰው ይቀድሶ ለመካን ሳይሆን ሰብ ያረኩሶ ለመካን ወይም ደግሞ ራሱን ሰው እንዳይጎዳ ጥንቃቄ አድርገን ስንሄድ በእውነት በህሊናም በአካልም ተዘጋጅተን የህሊና ዝግጅት ቅድም ያልኋችሁ ነው። አካላዊ ዝግጅትም ቢሆን ከልማዳ አንስ ፀድተን ከተለያዩ ከተፈቀዱ ባልና ሚስት ሩካቤም ቢሆን በእውነት ተዘጋጅተን እምንሄደ ወደ ቅዱሱ ቦታ ነውና፣ ቅድመ ጥንቃቄ አድርገን ወደ ቦታው ሂደን ያንን ክብር እንድንወርስ ነው ዓላማው ብዬ ገምታለሁ።